አስራ አንድ አመት አልወለደች የልጅ የሚስብላችሁ ፊታችሁን ስላላጠቆራችሁ ሁላችሁም አመሰግናለሁ። ቃል የለኝ በዚህ ማኩራችሁን የመጣችሁ በጣም እናመሰግናለን ስለ

አሁን ይሄ ፖሊስ አንስቶት ነው? አዎ፣ ፖሊሶች ማንም ሰው ሳያነሳው ፖሊሶች ነው የምትመጣው። ዜናው ምን ላይ ነው? አረብ ላይም ተለቀዋል። ንገሪኝ። ዩቲዩብ ላይም ከሆነ ከፍቼ ልኮስ። ሰላም ትልክልሻለች። ሰላም የሞተችውን የሞተችውን ገዳይ ናት ብሎ አውርደዋል። ይሄ ሰውዬ ይሄ አሁን የእናንተ ጠበቃ ነው የመዳም ቅመሞች የእናንተ ጠበቃ ነው ይሄ? ሟቹዋ ገዳይ ናት ብሎ እያወረደ? ይኸው ሰላም እያለች ነው ሟቹዋ ገዳይ ናት እያለ ያለ ነው። የሞቶቹ ነፍስ አይማራት ተከበባል? ገዳይ ናት ብሎ ለዩቱቡን ለመሸቀል። የመዳም ልጆች ሰላም በደንብ ጥብቅ አድርጋችሁ ያዟት። ማርያምን ሰላም ፍቃድ ታች አለች ሁሉ አርጓት። ሰላም እያጣራለሁ ብለሽ ነበር እንዴት ሆነ? እሷ ናት ከስራ ስትወጣ ከስራ ስትወጣ ነው ተጠርጣሪዋ አለች። አንደኛዋ ተጠርጣሪ ጓደኛዋ ጠፋችብኝ ብላ ከኛ ጋር አብራ ስታፋልግ ነበር አለች ሰላም። አይገርምም የሚሰው ነገር? ስታፋልግ ነበር ጠፋችብኝ ብላ። እኔ እኮ አሁን እነሱ እንትን ጥርጣሬ ገባው አሁን እሷ ሌላ ቦታ ነው ቤቷ ቤቷ ሐምራ የሚባል ሬሳው ደግሞ አውጥቻለሁ ያለው አልፋሳ የእነዚህ ልጆች ቤት የተጠጠ የአፋልጉኝ ልጉኝ ባይ ቤት ምናምን ከዛ ነው የተወሰደ ተባለ። እንዴት? እሺ፣ ታዲያ እሷ ተገላ የተገደለችው ቤቷ ውስጥ ላይሆን ይችላል። እና እነሱ ቤት ተገላስ ቢሆን ከቤቷ አልተገደለችም። ቤቷ ሌላ ቦታ ነው ሐምራ የሚባል ተጥላለች የተባለችው ከዚህ ቤት ነው፣ አውጥቻለሁ ያለ ደግሞ የጓደኞቿ ቤት ነው። ሰውየው ጣል የተባለው ሰው ሲጥል በካሜራ ይታየው? አዎ ግን እነሱ አያውቁም። ቆይ ሻንጣ ውስጥ ቆሻሻ ውስጥ ከጣሉ አያውቁም እንደሚገኝ ለምሳሌ አንዳንድ ሰው የል ሰው ሲገል ባህር ውስጥ ምናምን ነው የሚከተው፣ አስክሪኑን አሳ ነባሪ እንዲበላው እና እንዳይገኝ ማለት ነው፣ ሀቁ እንዳይወጣ ማለት። ማንም ይሁን ማን የገደላት ሰው ገድሎ ሻንጣ ውስጥ ቆራርጦ ሻንጣ ውስጥ ጥሎ ቆሻሻ ገንዳ ውስጥ ሲጠፍ መንግስት ቆሻሻውን ሲያነሳ አስክሬኑ መገኘቱ እንደማይቀር ወይ ምሽ መንግስት ብቻ እዚህ ቆሻሻ የሚለቅሙ አሉ። እንደዚህ ፕላስቲክ ነገር ምናምን ይለቃቅማሉ። ልክ ስትጥይ ይለቃቅማሉ። ይሄ ደግሞ ሻንጣ ነው የሆነ ጥሩ ነገር ይኖረዋል ልብስ ይኖረዋል ብሎ አንዳንድ አሉ፣ እዚህ ቆሻሻ የሚለቁም ይከፍትታል። እንደሚከፈት የታወቀ ነው እንጃ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

ብቻቸው ላያደርጉት ይችላሉ። ይህን ያህል ሰይጣን ስራ እንኳን ሀይሉ ቢኖራቸው ይሄ ሁሉ ለሶስት ሰው አይደረግ። ሶስት መጠበቅ ነው ሁለት መስሎኝ ነው። ሁለት አበሾች፣ አንደኛው የተያዘው ደግሞ የጣለው ጅብ ሱሌላነበሩም ሲጥል ነዋ። አስክሬኑን የጣለው በካሜራ ታይቶ ሲያዝ እሱ የጠቆማቸው ሁለት አበሾች ጓደኞች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 ልትሳፈርም ስለሆነ ብሩን ጠይቃስ ቢሆን የሚል መላምት ታስቀምጫለች እቺ ልጅ። አሴ ደፍተውባት ስቢሆን ቢሆን ታያለች እቺ ልጅ። የሆነ ነገር አርገውባት ስ ቢሆን የሰውነቷን የተቃጠለውን አይተሸዋል። እየተከፋፈለ ግማሽ ግማሽ ቦታ ነው። በስለት ወቅተው ገለዋት፣ በሻንጣ ቆራርጠው ስለ ጣሏት።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 እሮብ ማታ ከሆነ ስክሪኑ የተገኘው እሷ ለመጨረሻ ጊዜ ከቤት ስትወጣ የሚያሳየው ካሜራ ላይ ወደ ስራ ስትሄድ ቅዳሜ ከሆነ ቅዳሜ አልተመለሰችም ወደቤት በቃ ወጥታ አልተመለሰችም። አልተመለሰችም ከስራ ወጥታ አልተመለሰ ቅዳሜ ማታ፣ እሑድ ማታ፣ ሰኞ ማታ፣ ማክሰኞ ማታ፣ እሮብ ማታ፣ በአምስተኛው ቀን የተገኘው። አምስት ቀን ሆናል፣ እንደዚህ ይነፋፋል፣ ይበልጻል። እሱን እኮ ነው እያልኩሽ ያለው ታቡዬ። እኛም ብዙ አስክሬን አይቻለሁ እኔ አበሻ መሆኗን ተብዬ መንገድ ላይ መኪና